ደግሞ ዋና ዋና ተስታ ሰብሌሉት ሁ ሰላም፣ እንዴት ናችሁ ቤተሰብ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ቤተሰብ ቤተሰብ ቤተሰብ፣ ምን ሆነ ያለውን ሰጣ ገባ፣ እናንተም ታውቃላችሁ። እኛ ተጨንቀን ነው እናንተ የምናስጨነቃችሁ ቤተሰብ፣ እና ከዚህ ድብርት ዘና ላደርጋችሁ እንግዲህ ዛሬ መጥቻለሁ። ባበደ ሀሳብ እንግዲህ ቤተሰብ፣ ዛሬ ዋለ ሊያስገርዝ ነው እኔን። እንግዲህ ልገረዝ ነው። እናንተም እንደምታስገርዝኝ አብራችሁ አምናለሁ እንግዲህ፣ ዋለን ናስገርዜ ምናምን ልለሆኑ ስለዚህ ምንም ነገር አያውቅም። ካሜራ ከሰለሙን ጋር ደብቄ ዋለም ፕራንክ ላረገ ነው። እንግዲህ አስገርዜ ምናምን ስለው ዋለም እንደሚንል አብረን እናያለን። እና ቪዲዮ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እየጠፋችሁ አበረታቱን። እንወዳቸዋለን። እንግዲህ ዋለ እየመጣ ነው። ደውዬለት አለሁ። አብረን እንጠብቀው ቤተሰብ። ዋለ መጣ ስሽላአልሽብር ለም አብርሽ የለም፣ አንተ ብቻ ነው የፈለግኩ። ቦታ ብሏል። ምን እያደረክ? ምነው ብቻ ለሆነ ነገር እኮ ፈልጌ። ምን ጉዳይ ፈልገኝ? የለም ለቁም ነገር ነው የፈለግኩ ለምን ቁም ነገርሽ፣ ችግር አለ እንዴ? አንድ ምስጥር ንገር። ለማንም አትናገርም? ለማን እናገራለሁ እ ለማንም አልናገርም ብለህ ቃል ግባ። ኧረ ክለብ እናት ምንድን ነው ንገረኝ። እና እንትን እልሀለሁ እኔ ብለህ ቃል ግባ እለኝ። በኋላ ብትናገር ዝሩ ዝሩ። አልናገርም። አትናገርም? አልናገርም። ቆይ ለማን ነው እንዳልናገር የፈለግኸው ለማን እና፣ በቃ ለማንም፣ ለሁሉችም ለሆን እንዳትነገር፣ አረኔል ነገር ወላ አልተገረስኩም አልተገረስኩ ማለት ነው። አብርሃም ሁላስ ቆርጤ ብሎ እንዲያል እንዴት? አይለም የምር እስኮረን አልተቆረጥክም። አብርሃም ምንም በቃ አስገርዜ ብለው ያድጋ አለ ያመሀል ምናምን አለ። እንዴት እስኮረን እንጃ በቃ እኔም እኮ ካደኩ በኋላ ነው ያስተዋ ያስተዋልኩ እንጂ ትዝም አይልም። በዛ አይነትም አብርሃም እራሱ አልተገረዘም። አብርሃም ድሮ ነው የተገረዘ እና ማለት ነው እኔ የፈለኩ ማለት ነው አዲስ ቤዛም ገዝቻለሁ ቀና እንዳስቆርጠኝ እኔ አብርሃም በቃ ብሎ ብሎ ብሎኝ ቤተሰቡን ላይ ገዝቼ አብርሃም እናንድ ብሎ አንተ አድገሃለ ያመሃል ብሎ ያ አባያሉ ይቆርጣ ና አባያሉ ታቋደስ ሰሬና አስቆርጠኝ። እኔ እንዴት አድጌ ማስቆርጠ ወይ ለአብርሃም ማለት እኔ ከማስቆርጥ ሂጅ አብርሽን በሚገባው መልኩ ላስረዳልህ ና እሱ ቢያስቆርጥ ይሻላል። አብርሃም ብሎ ብሎ በቃ በቃ ሁለተኛ እንዳታስበው ያመሃል ያለኝ።

አይ ዞሮ ዞሮ እኔ እንዳልኩ አብረሽን በሚገባው መልኩ እኔ ላስረዳው እና እኔ አብረን እንደት እናስቆርጠሀለን እንጂ እኔ እንዴት አድርጌ ነው ብቻዬን ወስጄ ማስቆርጥ? አንተ ትረድኛለህ ብዬሽ ነው አብረን። ብሎ ብሎ እምቢ ብሎኛል። በቃ አንተ አድጋህና ያለኝ ካልሆነ ብቻዬን የሚጀመ ቆርጣ አይቀርም። በቃ ባንስ አንተ ታውቃለህና አብረን እንዴት ብዬሽ ነው ብቻዬን እንጂ። አዎ ብቻዬን እንጂ ብቻ እንደ ባልጋለት መልስ ነው እንዴ? ምክንያቱም አብርሽ ምክንያት ቢኖረው ነው እንጂ ማያስቆርጠህ። እንዴት እስከዛሬ ያቆያል እኮ ያምሃልን ያለ አችሎም ነው እማምን ደግሞ

ማንጋ ነበር ያልከኝ? አባያ የሰው ግን አዲስ ነው። አዲስ ነው ነው ምስር ነው የገዛሁት። ቆይ አይደለም፣ በረከት አሁን ያሳሰበው ጉዳይ ልታገባ ነው። እ እኔ እኮ ከጓደኞቼ ፊት እያፈርኩ ነው ሸና። እኔ የምልህ ገሊላ ጋር እንዴት ነው ተቆረጣለች? አይደለም ግን ሰፊ ምናምን ልብሳ ለምስ ለብሰው ከተገረዝክ በኋላ የአብርሃም ላላ ትሸርታለ ያን ለብሳለ እሺ ደሮ ደሮ ደሮ ደግሞ ምንድን ነው እንደ ሰው ከተገረዝክ በኋላ እኮ ደሮ ይታረዳል ገዛሉ ደሮ ብቻ አንድ እንደ የብር ካላሳየ ግን አላምንም። ጭራሽ አልሄድም ተከትዬ አሳምነኝም ነው አዎ፣ እኔ ምታምን ሰው አይደለሁ ማለት ነው። ማለት አምናለሁ ግን እና ከምን እሺ፣ ስንት ብር ይዛል? መቆረጫሽ ስንት ብር? ባህላዊ ስለሆነ አንድ መቶ ብር። ትልቅ ሰው ቆርጦ ነው

አይደለም ታውቃለህ፣ ግን አይደለም፣ ግን የሰርግ ቀን ነው። አግብተህ ሙሽራ ዋጋን ሌት ልትሆን፣ በኋላ ደግሞ አንተን፣ በኋላ ደግሞ አይታሰብም። በጣም እኛ ሰፈር እሱ አሉ ትልቅ አቶ ምን ያደርግልሃል አንተ፣ ቀድሜ መሃል ላይ ጋጥ ተሰረኝ። ልክ እንደተጋቡ አሉ በቃ ትልቁ ነው ምናምን አላስቆረጠችውም ነበረ። ልክ እንደተጋቡ በአራተኛው ቀን ምናምን ተፋቱ። ሙሽራ ቢያይ ቤይ ምን ምልም አይ ወይ። ልክ እንደዛ ለሆነ ማለት ነው። እኔም እኮ እሱ ባጣ ፈንታ እንዳይደርስ ብዬ ነው ራሱ ልቤን ይነካይ። በቃ እሽና ልብን ከነከው በእናታ ዋና አንዱ አላስቆረጠኝ። አይኔ የዛ ከሄድኩ ደግሞ ያዝ ምናምን ይባላሉ እና ምን ችግር አለው? እኔን ለብጦ መያዝ ሊያቅት ነው እንዴ? አትፈረገጥም? ኧረ እኔ በቃ ችግር የለው ማስብ ቢበተልኩኝ በቃ አንዴ በቃ ቁርጥ በቃ ምትኩረ ሌላ ነገር እኮ የማከበዳችሁት ነው። እ ስትመለስስ ማን ሊያዝል ነው? ችግር የለውም እኔ እመጣለሁ በእግር። እርግጠኛ ነው በእግር ትመጣለህ? በእግሬ ይመጣሉ አላችሁ ችግር ምስ ጀምር እንደዚህ እያየሁት ነው የሚቆርጠኝ፣ እያየሁት ምናምን እንደ እኔ የሚቆርጠኝ እንደዚህ እያየሁ ማለት ነው። አይለም በረከት ግን

ተሸክመ እዚህ ድረስ ከመምጣት ይሻላል። እዚህ ብቆርጥ እኔ ምናምን የምር በረከት አሁን እና የምር ቁረጥ ከመጣ

ምንድን ነው እዛ ጋ ትይለሻለች? አንቺን ብሎ ፍራንክ አራጊ፣ አንቺ ብቻ ነሽ ፍራንክ የምታረጊ ማለት ነው። እኔን በተለይ ፍራንክ አረግኩሽ ማለት ነው። በአንቺ ቤት በቃ ካሜራ ደብቀሽ ሙት። ካሜራውን እኮ ካየሁት ቆየሁኝ። ቅድም ነው ያየሁት። እባክሽ እግዚአብሔር፣ ቅድም በቃ በአንቺ ቤት ነው ፕራንክ አድርገሽ ምን ምምቶች ማለት ነው። አንቺ እኮ ታዲያ አንቺ እኮ ገና ብዙ ይቀርሻ ለመድረስ ማለት ነው ከመለቅ ሰ ወደን ጠይቀው ሰለሞን አይቶታ አይቸዋለ አሱን እኮ አሽን የመቼ ነው ፕራንክ ማረገው ገና ትልቅ ስቶኝ ስትገረጽ ገና በስድስት ወሬ ነው ያስቋረጠኝ። የምር ነው ተገርዘሃል? አሁን እንድጠራጠር አስዋረክኝ። አንተ ምን ወይ ካታትሮ እንደ ዝም ብለህ የምታስለፈልፈኝ እኔ ብቻዬን። ግን እውነት ተገርዘሃል? እና በስድስት ወሬ ነው ያስቋረጡኝ። እኔ እኔ አይመስለኝም። አይ የሆነ ሀሳብ መጣልሽ እና በዛ ሀሳብ ልስራበት ብለህ ነዋ። ሀሳብማ ብፈልግ ብፈልግ አልመጣልኝ አለ። በቃ አልተገረዝክም ብዬ ፍራንክ ላያዳግ ነበር። እስቲ የምር እውነት አልተገረዝክም? አንተ ልጅ ግን ዝም ቤሳ አይነ ሳይ አልጣምከኝም። ላሳየህ እንዴ? ደስ ይለኛል። አሳየኝ። ለምን ለቤተሰብ ሳታሳያቸው? ቤተሰብ ያሳየና የምር አሳየ አሳየ ላይ አላመንኩም። የምር አሳየኝ ልዩነታችን አያችሁ? እኔ ቆጣ ለመሳደቢያ ነው የምጠቀመው እንጂ ለሌላ ነገር። አንቺ እኮ ስላልዘመንሽ ነው እኮ። ዘመኘ ምናምን እና ወንድም ምን አድርጌ ነው ቤተሰብ ይሄ መርዝ የሆነልሽ። አልተደረገኝም፣ ማርያምን። እኔ ግን አላመንኩም። አንተ ልጅ ወንድ ልጅ

መጥቦት ውሽ የማይመስል በመጥቦት አንቅልቅለ ውሽ። ለማኛውም ቤተሰብ ዋለ እንግዲህ እንደምታዩት ፕራንክ አልተደረገኝም፣ አይቶብኛል። ካሜሮን ግን በሌላ ቀን ባበደ ፕራንክ፣ ከዚህ የባሰ ፕራንክ ነው። ፕራንክ ማራግሽ አንችል እና ቤተሰብ እንደምታዩት ዋለም ፕራንክ ላረገው ነበር፣ አልተደረገኝም

እንወዳቸዋለን ስለምታበረታቱን፣ በጣም ነው እናመሰግነው። እና ቤተሰብ ደግሞ ቪዲዮ ምንም እይታ እያገኘልን አይደለም፣ እና በትንሹም ቢሆን እያገኘልን ነው፣ ግን እኛ እንደጠበቅ ነው አላገኘው ነው። እና ላይክ ሰብስክራይብ እያረጋችሁ አበረታትን። ስለምት ደግሞ እያበረታቻችሁን ነው። አዲስ ለዚ ይቻላል። አዲስ ከሆናችሁ ላይክ ሰብስክራይብ ኮሜንት እየጣፋችሁ አበረታትን። እንወዳቸዋለን፣ እናከብራቸዋለን። ምትላደ አይ ቤተሰብ ማለት